የይሁዳንም የጠላቱንም እግር ጭምር አጥበዋል። የምሽቱ ሶስት ሰአት ነው የተያዘው። ደግሞ የሚገርመው ሐሙስ፣ ስጋውን ደግሞ የሰጠበትን ነው የምናስበው ጸሎተ ሐሙስ። ታሪኩ በእውነቱ በጣም ሰፊ ነው። በዚህ በጸሎተ ሐሙስ እለት የመጀመሪያ ደረጃ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልዑ ለባህሪ ሲሆን በሰማይ በኪሩቤል ጀርባ የሚቀመጥ አቻ የሌለው ወደር የሌለው ጌትነት የባህሪ ገንዘቡ የሆነ ታላቅና ልዑል አምላክ ሲሆን እሱ ራሱን ዝቅ አድርጎ ወገቡን ታጥቆ የደቀ መዛሙርቱ የሐዋርያትን እግር ያጠበበትና ፍጹም ትሕትናን ያሳየበትን ነው የምንማረው። ይህ ብቻ ሳይሆን ጥምቀትም የተመሰረተው በዚህ ቀን ነው። ሐዋርያት የተጠመቁት በዕለተ ሐሙስ ነውና፣ የሐዋርያትን እግር ሲያጥብ ገዳዩንም አሳልፎ የሚሸጠውንም የይሁዳንም የጠላቱንም እግር ጭምር አጥቧል። ይሄ የሚያሳየው ኢየሱስ ክርስቶስ ጠላቶቹን እንኳ መንከባከብ እንደሚገባ ኖ ለእኛ በሰፊ የሚያስተምረንና ነገ ይሸጠኛል፣ ይለውጠኛል፣ አሳልፎ ይሰጠኛል ሳይል ሦስት ዓመት ሙሉ መሸከሙ ሳያንሰው ከሐዋርያትና ከወዳጆቹ ከነ ዮሐንስ ወንጌላዊ ሳይለየው ከነ ጴጥሮስ ሳይለየው የጠላቱ የይሁዳንም እግር ያጠበበትን ስናስብ ዛሬ ወዳጆቻችን ብቻ ሳንሆን፣ ክርስቲያን የሰው ጠላት የለውም። የክርስቲያን ጠላቱ ኃጢአት ብቻ ነው፣ ዲያብሎስ ብቻ ነው። ከዛ ውጪ ኃጢአተኞች ናቸው፣ በደለኞች ናቸው፣ በድለውናል ብንላቸው እንኳን ለወዳጅ ለጠላቶቻችን በጎ ነገር መዋል እንደሚገባን ይህንን ከጌታችን ከአምላካችን ከኢየሱስ ክርስቶስ እንማራለን። ጌታችን ዝቅ ብሎ ትህትና እንዳስተማረው የሐዋርያትን እግር እንዳጠበ እኛም ትህትና እንደሚያረው ምንድን ያላችሁ፣ እግራችሁን ካጠበ በኋላ ያደረግኩላችሁ ነገር ታስተውላላችሁን? እኔ ጌታና መምህር ስሆን እንዲህ ካደረግኩላችሁ እናንተም እንደዚሁ አድርጉ። የአዲስ ኪዳን መስዋዕት፣ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን ቆርሶ ደሙን አፍሶ ለደቀ መዛሙርቱ ለሐዋርያት ብሉኝ፣ ጠጡኝ ነገ ስለ እናንተ በመስቀል ላይ የሚሰቀለው ለኃጢአተኞችና ለበደለኞች የሚሰጠው ስጋዬ፣ ደሜ ይህ ነው ብሉ፣ ጠጡ ብሎ ለደቀ መዛሙርቱ የሰጠበትን የመጨረሻ ፍጹም መለኪያ የሌለውን አቻ የሌለውን ይቅርታና ምሕረቱን ስጋውን ደሙን የሰጠበትን ነው የምናስበው። ጌታችን ስጋው ደሞ ለሐዋሪ የሰጠበት ቀናት ሐሙስ ቀን እንካችሁ ይሄንን ብሉ ስጋዬ ነው እብሱን አንስቶ ባርጎ ቀዶ ሰጣቸው ነው የሚለው። ወይኑን አንስቶ አመስግኖ ሰጣቸው ይህ ደሜ ነው። ደሜን ይመስላል ሳይሆን ደሜ ነው። ይሄ ደሞ ስጋዬ እንደ ስጋዬ ሳይሆን ስጋዬ ነው ራሱ። ይህም ምንድነው ደሜ ነው። ይሄ ደሞ ስጋዬ ነው የሰጠበት ቀን ከእዚህ ጸሎት ሐሙስ፣ በጣም ብዙ ስያሜ ያላት ሐሙስ ቀን በብሉይ ኪዳን ይሰጥ የነበረው የ አሮጌ መስዋዕት የሞት አገልግሎት አገልጋዮቹ ሙታን ነበሩ። መስዋዕቱ ምውት ነበረ። ስለዚህ የበሬውን፣ የኮርማውን፣ የፍየሉን፣ የበጉን፣ የዋኖሱን ሰዎችን ማዳን ያልቻሉትን የብሉይ ኪዳን መስዋዕቶቹን ሁሉ አሳልፎ እሱ የአዲስ ኪዳን መስዋዕት ሆኖ የተተካበት ያኔ በዕለተ አርብ የፈሰሰው የጌታችን የአምላካችን የኢየሱስ ክርስቶስ ለዘላለሙ ዓለም ሲያድን ይኖራል። ፍጹም መስዋዕት ነው። እሱ የማያረጅ ነው፣ የማያፈጅ ነው። ለዘላለሙ ስለ ይቅርታና ስለ ምረት የሚጣራ ትኩስ የሆነ የማያረጅ ራሱን የሰጠበትና አሮጌውን መስዋዕት ያሳለፈበትን ነው የምናስበው። ምሴተ ሐሙስ ለእኛ ጸሎተ ሐሙስ ለእኛ ትልቁ በዓላችን ነው። ሐሙስ ቀን ቅዳሴው በልሆሳስ የሚቀደሰው አይሁድ ኮሽታ ሳናሰማ ልክ እንደ ሰው ሰውኛ ይዘን እንያዘው ማለታቸው ደወሉ በከፍተኛ ድምጽ ሳይጮህ በለሆሳስ እንዲቀደስ ይደረጋል። ጸሎተ ሐሙስ ትባላለች። በዛ ደግሞ ምሴተ ሐሙስ ናት፣ ማታ የጸለየባት ናት። ስለዚህ ጸሎተ ሐሙስ ትምንላታለን። ከምሽቶ ሰዓት ነው የተያዘው። ደግሞ የሚገርመው ሐሙስ ቀን ለዛም ነው በለሆሳስ የሚቀደሰው።